በደግነትና በትጋት የዘራችሁት ዘር ሁሉ በብዙ ጥፍ ወደ እናንተ እንዲመለስ የእግዚአብሔር ፈቃድ ይሁን። ሰላማችሁ ይበዛ ዘንድ ቸርነቱ ከናንተ ጋር ይሁን። የሰዎች ዓይኖች በእናንተ ላይ ሆኖም እንኳ ሰላም፣ መተማመንና ጽናት እንዲሰማችሁ እግዚአብሔር ይፍቀድ። እርምጃችሁ ክብራችሁን ከፍ ወደሚያደርግ በጎ እድሎች ይመራ። የሚያስፈልጋችሁንም ሁሉ እግዚአብሔር በበረከቱ ይሙላላችሁ። ለዓለም የምትሰቱት ዋጋ እንዲታወቅና እግዚአብሔር እንዲከበርበት ቅዱስ ፈቃዱ ይሁን። ጉልበታችሁ በከንቱ እንዳይጠፋ በመለኮታዊው ጥበቃ ይከለላችሁ፣ ይልቁንም በየዕለቱ እንዲበረታ ለመልካም ነገርም የተጋ እንዲሆን ፈቃዱ ይሁን። ወደፊት ያለው መንገዳችሁ በመንፈስ ቅዱስ የሚመራ ይሁን። ከእውነተኛ ሰዎች ጋር እንድትገናኙ እንዲደግፏችሁና ወደሚቀጥለው ትልቅ ምዕራፍ እንድትሸጋገሩ ዘወትር የእግዚአብሔር ቸርነት ከእናንተ ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም፣ ዘወትርም ለዘላለሙም፣ አሜን።